አያስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹም በቅድሚያ የትራምፕ አስተዳደር የአዲስ አበባ ጉዞ ተሰረዘም። ጠቅላይ ሚኒስትር ዐቢይ አህመድን በስልክ ያገኙት የውጭ ጉዳይ ሚኒስትሩ ናቸው፣ ቀርተዋል የተባሉት ሰሙታላችሁም ኤርትራውያን ለኢሳያስ አፈወርቂ እድሜ ለመቀጠል የሚሞቱበት ስርዓት ለማስቆም ዓለም ትኩረት ሊሰጥ ይገባል ተባለም። መቀመጫውን በአፋር ክልል ያደረገው የቀይ ባህር አፋሮች ዲሞክራሲያዊ ድርጅት ሊቀመንበር ባልጀዚራ ላይ ባሰፈሩ ጽሁፍ ዓለም ስለ ኤርትራ እያሳያለውን ዝምታ ተችተዋል። በዝርዝር የምንመለከተው ጉዳይ ይሆናል። ጠቅላይ ሚኒስትሩ አስፈላጊ መስዋዕትነቶች እየተከፈሉ ነው ብሏል። ከቅናት በፊት ከመሀል ከተማ አፈናቅለው 22 ኪሎ ሜትር ርቀት ላይ ያሰፍሯቸው ነዋሪዎች የተነሱበትን ቦታ ዛሬ መድረኩ ሲሉም ገልጸዋል። እንመለከተዋለን። የአፋር ክልል ፕሬዝደንትና ቤተሰቦቻቸው በቢሊየን የተመዘገበ የሀብት ምዝበራ ፈጽሟል በሚል የፌዴራል መንግስት ጣልቃ ይገባ ዘንድ ጥያቄ ቀረበም። ፕሬዚደንቱ ልጃቸውን በክልሉ ውስጥ ቁልፍ የተባለ ስልጣን ከሰጡ ወዲህም ባለፉት አራት ዓመታት ግልጽ ጨረታ ተደርጎ ያውቅምም ነው የተባለው፣ የምትሰሙት መረጃ ይሆናል። ጄኔራሉ መልቀቂያ ማስገባታቸው ተነገረም። ይህ በእንዲህ እንዳለ በጎረቤት ሶማሊያ የአየር ድብደባው እንደቀጠለ ነው፣ ሌላኛው መረጃችን ነው ከግብጽ ለባለቤታቸው ጉቦ ተቀብሏል የተባሉት የአሜሪካ ምክር ቤት አባል ሚስት ጥፋተኛ ተባሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታዳምጣላችሁ። ሰናይ ቆይታ ይሆንላችሁ። የትራምፕ አስተዳደር የአዲስ አበባ ጉዞ ተሰረዘም። ጠቅላይ ሚኒስትር አብይ አህመድን በስልክ ያገኙት የውጭ ጉዳይ ሚኒስትሩ ናቸው ቀርተዋል። የተባሉት የትራምፕ አስተዳደርና የአራት ኪሎ መንግስት ጉዳይ ባለፈው ተከታታይ ወራት መነጋገሪያ የነበሩ ክስተቶችን ያሳለፉ ናቸው። ትራምፕ የኢትዮጵያም ይሁን የአፍሪካ ጉዳይ እምብዛም የሚያሳስባቸው እንዳልሆነ በተደጋጋሚ አሳይቷል። እንዲያም ሆኖ በመጀመሪያው የትራምፕ የስልጣን ዘመን በሰሩት ዲፕሎማሲያዊ ስህተት ግብጽ የህዳሴውን ግድብ ታፈነዷለች እንዲሉ ያደረጉት አብይ አህመድ ገና ማስታወቂያ ውጤቱ ይፋ ሳይደረግ እንኳን ደስ አሉት የሚል መልእክት አስተላልፈው መነጋገሪያ ነበሩ። አስከትሎ የመጣው ጉዳይ ደግሞ የትራምፕ የበዓለ ሲመት ላይ እንድገኝ ይደረግ በሚል አዲስ አበባ ለሚገኘው ኤምባሲ ያቀረቡት ተማጽኖ ነው። ያም ሳይሳካ መቅረቱ የሚታወስ ነው። ቀጥሎ ደግሞ በአለም የንግድ ሚዛን ላይ ከፍተኛ ተጽዕኖ ይኖሯል የተባለው የትራምፕ ታሪፍ ይፋ ሲደረግ በብቸኝነት ታሪፍ ተጨምሮብኛልና ደስ ብሎኛል ያለው የብልጽግና አገዛዝ መሆኑ ነው። ልክ እንደ ኢትዮጵያ አስር በመቶ ታሪፍ የተጨመረባቸው ሀገራት የትራምፕን ውሳኔ ሲቃወሙ ነበር። ከአንድ ወር በፊት ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ለጠቅላይ ሚኒስትር አብይ አህመድ የደወሉ ሲሆን በሰላምና መረጋጋት ላይ ምክክር ስለማድረጋቸው መግለጻቸው አይዘነጋም። ከቀናት በፊት አፍሪካን ኢንቴሊጀንስ እኒሁ የውጭ ጉዳይ ሚኒስትሩ ወደ ምስራቅ አፍሪካ ኬንያና ኢትዮጵያ ሊጓዙ ቀጠሮ መያዛቸውንም ዘግቦ ነበር። አሁን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም በኢትዮጵያ ና ኬንያ ሊያደርጉት የነበረውን ይፋዊ ጉብኝት መሰረዛቸውን ይኸው የዘገባ ምንጭ ገልጿል። ኢትዮጵያ ከኢትዮጵያና ኬንያ ባለስልጣናት ጋር ሊያደርጉት ያቀዱት ውይይት ከቀጠናው ሰላምና መረጋጋት አጀንዳ በተጨማሪም ቻይና በሁለቱ ሀገራት ላይ ያላትን ተጽዕኖ ለመግታት ያለ መጨምርም ነበር ነገር ግን ይህ ጉዞ ተሰርዟል የጉዞ መሰረዝ ዋነኛ ምክንያት ግልጽ ባይሆንም የኬንያው ፕሬዚደንት ዊልያም ሩቶ ወደ ቻይና በተጓዙ በሰዓታት ልዩነት ውስጥ ነው የትራምፕ አስተዳደር ወደ አዲስ አበባም ወደ ናይሮቢም የሚያደርገውን ጉዞ ሰርዟል የተባለው ኬንያ 50 በመቶ የሚሆነውን ወደ አሜሪካ የምትልካውን ምርት በአገዋ ተጠቃ ተጠቃሚነት እድል ከታሪፍ ነፃ ነው የምታስገባው። በቅርቡ የትራምፕ የታሪፍ ጭማሪ ሲታወጅም አስር ፐርሰንት ከተጣለባቸው ሀገራት ውስጥ አንዷ ናት። የብልጽግናው መንግስት የጦር ወንጀል ውስጥ ተሳትፏል በሚል ኢትዮጵያን ከአግዋ እድል እንዳሳገደ የሚታወቅ ነው። የኬንያ የመገናኛ ብዙሃን ደግሞ ዊልያም ሩቶ በቅርቡ ወደ አሜሪካ እንዲያቀኑ መጠራታቸውን ዘግቧል። ኤርትራውያን ኢሳያስ አፈወርቅ የዕድሜ ለመቀጠል የሚሞቱበት ስርዓት ለማቆም አለም ትኩረት ሊሰጥ ይገባል ተባለም። መቀመጫውን በኢትዮጵያ አፋር ክልል ያደረገው የቀይ ባህር አፋሮች ዲሞክራሲያዊ ድርጅት ሊቀመንበር በአልጀዚራ ላይ ባሰፈሩት ጽሁፍ አለም ስለ ኤርትራ እያሳይ ያለው ዝምታን ተችተዋል። የኢሳያስ አፈወርቅ ስም እንደ አዲስ እየተነሳ ያለው ከኢትዮጵያ ጋር ግጭት ውስጥ ሊገቡ ነው በሚል እንጂም በህዝቡ ላይ በሚፈጸመው በደል አይደለም የሚለው የድርጅቱ ሊቀመንበር ኢብራሂም ሀሩን ጽሁፍ የኤርትራው ፕሬዚደንት ሀገሪቱ ሁኔ ጦር ሰፈር አድርጓታል ይላል በጆሴፍ ስታሊን ዘመን ሶቪየት ህብረት ውስጥ ከነበረው የጉላ ካምፕ ጋር የኤርትራን ወቅታዊ ሁኔታ የሚያነጻጽረው ጽሁፉም በምድረ ኤርትራ የመማርም የመስራትም የማምለክም ነጻነት የለም ማለቂያ የለሽ ወታደራዊ አገልግሎት አሁንም ቀጥሎ የሀገሪቱ ሉዓላዊ ሰው ለሆኑት ፕሬዚደንቱ ስልጣን መጠበቂያ ሲባል ኤርትራውያን ጠቅላላ ህይወታቸውን ገባር እያደረጉ ነው ሲልም ይገልጻል በኢሳያስ ስር ያለች ኤርትራ ሁሌም ቢሆን በጦርነት ጎዳና ላይ የምትጓዝነች የሚለው የሊቀመንበሩ የአልጀዚራ ጽሁፍ ሐማስ በአሁኑ ወቅት ከኢትዮጵያ ጋር ለመዋጋት እየተዘጋጀች ብቻ ሳይሆን በሱዳን የእርስ በርስ ጦርነት ውስጥም ጣልቃ ገብታ እየተዋጋች ነው ይላል። ኤርትራ ነጻ ከወጣች በኋላ ያልወረረችው ጎረቤትም ሆንም በጎረቤት ሀገራት ውስጥ ግጭት ሲቀሰቀስ ያልተሳተፈችበት ዘመንና አጋጣሚ እንደሌለ የሚያስታውሰው ይኸው ሀተታም። ጦርነት ለኢሳያስ አፈወርቄ የስልጣን ምንጭና የማስተዳደሪያ መሳሪያ ነው ይላል። አሁን አሁን ዓለም ስለ ኤርትራ በድጋሚ አጀንዳ ሲያደርጋት እየታየ ያለው ከኢትዮጵያ ጋር ወደ ጦርነት ልትገባ ነው በሚለው አጀንዳ እንጂም በሁሉም ጦርነቶች ላይ እየተማገዱ ስላሉ ኤርትራውያን አይደለም የሚለው ሀተተው፣ እነዚህ የጥይት ቀለብ የሆኑ ዜጎች ትኩረት ሊሰጣቸው ይገባል ሲልም ነው የሚያትተው። የኢሳያስ አፈወርቄን ዘላለማዊ የጦርነት ፕሮጀክት በማስፈጸም ተጨማሪ ኤርትራውያን ከመሞታቸው በፊት አለም ጣልቃ ሊገባና እርምጃ ሊወስድ ይገባልም ይላል። የቀይ ባህር አፋሮች ዲሞክራሲያዊ ድርጅት በኢትዮጵያ ውስጥ አፋር ክልል የሚንቀሳቀስ ጸረ ሻቢያ ታጣቂ ድርጅት ሲሆን የብልጽግናው አገዛዝ ድጋፍ ከሚያደርግላቸው ድርጅቶች መካከልም አንዱ ነው። የድርጅቱ ሊቀመንበር ደግሞ አቶ ኢብራሂም ሀሩን ናቸው። ጠቅላይ ሚኒስትሩ አስፈላጊ መስዋዕትነቶች እየተከፈሉ ነው ብሏል። ከቀናት በፊት ከመሀል ከተማ አፈናቅለው 22 ኪሎ ሜትር ርቀት ላይ ያሰፈሯቸው ነዋሪዎች የተነሱበትን ቦታ መረቀን ሲሉም ገልጿል። ሁለት ኪሎ ሜትር ስምንት መቶ ሜትር መንገድ ምርቃት ላይም የሚታደሙት ጠቅላይ ሚኒስትሩ ዛሬም ባለቤታቸውና አገልጋዮቻቸውን አስከትለው ካዛንችስ መንገድ ላይ ሲንቀሳቀሱ የሚያሳይ ምስል አስቀርጸው አሰራጅቷል። የብልጽግናው ፕሬዚደንት በአራት ኪሎ፣ ፒያሳ፣ ካዛንችስ ያከናወኑትን ተግባር ቆሻሻ መጥረግ ይሉታል። ኋላ ቀር የሚባል የኑሮ ሁኔታ በከተማችን ውስጥ ካለ እዚህ ፒያሳ፣ አራት ኪሎ አካባቢ ነው። እንደ ሀገርም እንደዚህ አይነት ቆሻሻ ቦታዎች ያሉ አይመስለኝም። በእርግጥ ለብልጽግናው ቆሻሻን መጥረግ ሲባል የቆሻሻ አካባቢን ብቻ ሳይሆን ድሃውን ማህበረሰብ ጭምር ከቤተ መንግሥቱ ዙሪያ ማጽዳትን የሚያካትት ነው። ዛሬ ምክትል ጠቅላይ ሚኒስትሩን ጨምሮ የብልጽግናው አውሮፕላን ተሳፋሪዎችን ይዘው ባሰሩት መንገድ ላይ ወቅ ሲያደርጉ የታዩበትን የካዛንቺስ ሰፈር ነዋሪዎችን ገላን ጉራ ተብሎ በሚጠራው አካባቢ እንዲሰፍሩ አድርገው ከቀናት በፊትም እንደጎበኟቸው ገልጸው፣ ወሬና ወቀሳው ቢበዛም ቆሻሻውን አጸደው ሲሉ ነግሯቸው እንደነበር መዘገባችንም አይዘነጋም። ከተማችን ተጎሳቅላ ቆሽሻ ነበር። እንግዲህ ልማት ሲመጣ ብዙ አሉባልታ፣ ብዙ ስሞታ፣ ብዙ ክስ፣ ብዙ ወቀሳ ይኖራል። የሆነው ሆኖ አሁን የተጎሳቆሉና በእጅጉ የተጎዱ ቤቶችና አካባቢ መገኛ የነበረው ካዛንቺስ ላይ ቀይረን መረቅ ነው ብለዋል። ይህንን ስራቸውን ሲያከናውኑ ፈተናዎችን ተቋቁመው እንደሆነ ጠቅሰው የተከፈለው መስዋዕትነትንም አስፈላጊ መስዋዕትነት ነው ሲሉ አክሏል። ጠቅላይ ሚኒስትሩ አስፈላጊ መስዋዕትነት የሚሉት በኮሪደር ልማት ሳቢያ ቤትና ስራቸውን ንብረትና ሀብታቸውን ማህበራዊ ትስስራቸውን ተነጥቀው ራሳቸውን ያጠፉ ዜጎችን ጭምር መሆኑ ነው። የአፋር ክልል ፕሬዚደንትና ቤተሰቦቻቸው በቢሊዮን የተመዘገበ የሀብት ምዝበራ ፈጽሟል በሚል የፌዴራሉ መንግስት አልቃ የገባ ዘንድ ጥያቄ ቀረበም። ፕሬዚደንቱ ልጃቸውን በክልሉ ውስጥ ቁልፍ የተባለ ስልጣን ከሰጡ ወዲህ ባለፉት አራት ዓመታት ግልጽ ጨረታ ተደርጎ ያውቅምም ተብሏል። የብልጽግናው አገዛዝ ከአጋር አወጣሁት የሚለው የአፋር ክልል ብልጽግናን የሚመሩት የክልሉ ፕሬዚደንት አቶ አወል አርባም በክልሉ ውስጥ ለዘረጉት የዝርፊያ መዋቅር ግንባር ቀደም ተጠያቂ ናቸው ይላል። ለጠቅላይ ሚኒስትር ጽህፈት ቤት ገቢ የተደረገው እየወን የወንጀል መጠቆሚያ ሰነድ። ሰነዱን ያስገቡት አሁን በመንግስታዊ ኃላፊነት ላይ ያሉና የቀድሞ የክልሉ ሹማምንት ናቸው። ፕሬዚደንቱ ልጃቸውን አቶ አሚን አዎል አርባን የከተማ ልማትና ኮንስትራክሽን ቢሮ የምህንድስና ክፍል ዳይሬክተርና የጨረታ አጽዳቂ ኮሚቴ ሰብሳቢ እንዲሆኑ ከሾሙ በኋላ ላለፉት አራት ዓመታት የመንግስት ግንባታ ያለ ጨረታ የሚወስዱት የፕሬዚደንቱና ሌሎች ጥቂት ባለስልጣኖች ዘመዶችና ጥቅም ተካፋዮች ብቻ ናቸው የሚለው ይኸው ሰነድ ጨረታ ሳይወጣ ፕሮጀክት የሚወስደው ይኸው የፕሬዚደንቱ ቤተሰባዊ መዋቅር መሆኑን ይዘረዝራል። የፕሬዝደንቱ ልጅ አቶ አሜን በጨረታ ላይ የሚሰራውን ወሳኝ ኃላፊነት ከያዙ በኋላ በባለቤታቸው ስም የኮንስትራክሽን ፈቃድ አውጥተው ይንቀሳቀሳሉ የሚለው ይኸው ሰነድ፣ ከዚህ በተጨማሪም ሌላኛው የአቶ አወል አርባ ልጅ ሮቅያ አወል አርባም የትዳር አጋር የሆኑት አቶ እስማኤል ዋጎ ሌላኛው የኮንትራክትነት ፈቃድ እንዲያወጡ ያደረጉ የርዕሰ መስተዳድሩ ቤተሰብ ናቸው እያለ የሚቀጥለው ሰነዱ የክልሉ የጸጥታ ቢሮ ኃላፊ አቶ ገዶ ሀመሎ ወንድም የሆኑት አቶ ዳውድ ሀመሎ ሌላኛው የወንጀሉ ተባባሪ ስለመሆናቸውም ያብራራል። በዚህ መዋቅር ተዘረፈ የተባለውን ሀብትን በዝርዝር ያስቀምጣል። የፕሬዝደንቱ አማች የሆነው እስማኤል ባለፉት ሁለት ዓመታት ስምንት የግንባታ ፕሮጀክቶች በተጋነነ ዋጋ ያለ ጨረታ እንዲወስድ ተደርጓል። ይህም የመንግስት ግብር ሳይጨምርበት አንድ ነጥብ ሁለት ቢሊዮን ይደርሳል የሚለው ሰነዱም በቤተ መንግስት ግቢ ውስጥ በአቶ ዳውድ ሃሞሎ ተቋራጭነት እየተገነባ ያለው ልዩ አዳራሽና በልጃቸው በአሚን አወል አርባ በአማቻቸው በአቶ ሰይድ እስማኤል አማካኝነት እየተገነባ ያለው የአመራር መኖሪያ ግንባታ ፕሮጀክቶች 625.3 ሚሊዮን ብር ተመድቦበታል። ይሁን እንጂ የሁለቱ ፕሮጀክቶች ትክክለኛ ዋጋ 246 ሚሊዮን መሆኑን ባለሙያዎች ለይተውታል በማለት ይህ ቤተሰባዊ መዋቅር ከሁለቱ ፕሮጀክቶች ብቻም ወደ 400 ሚሊዮን ብር የሚደርስ ገንዘብ መዝረፉን ያስረዳል። እነዚሁ የፕሮጀክቶችን አይነት የሚሰሩበትን ቦታ ለፕሮጀክት መያዝ ያለበትን የበጀት መጠን የሚወስኑትና በመጨረሻም ገንዘቡን የሚወስዱት የቤተሰብ አባላት የንግድና ቀጠናዊ ትስስር ሚኒስቴር ለክልሎች የሚመድበውን ስሚንቶን በበላይነት የሚያከፋፍሉት ስለመሆኑም ያትቷል። ለክልሉ በየወሩ ከሚቀርበው 87 ሺ ኩንታል የስሚንቶ ኮታ ውስጥም 40 ሺ ኩንታል አካባቢ ለፕሬዚደንቱና ቤተሰቦቻቸው ተቋራጮች መሸጡን ይኸው ሰነድ በዝርዝር አስቀምጧል። በቤተመንግስት መንግስት ግቢ ውስጥ በአቶ ዳውድ ሀሞሎ ተቋራ ተቀራጭነት እየተገነባ ያለው ልዩ አዳራሽ እንሰራለሁ በሚል በመቶ ሚሊዮኖች ገንዘብ የወሰዱት የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ገዶ ሀሞሎ ወንድም የሆኑት አቶ ዳውድ ሐሞሎ በ658 ሚሊዮን ብር አሰብ ኢንተርናሽናል የተባለ ሆቴል መግዛታቸው ደግሞ ኢትዮ ፎረም ካፋር ክልል ምንጮች ሰምቷል። ሆቴሉ በሰመራ ከተማ በሱልጣን አሊ ሚራ ኤርፖርት አቅራቢያ እንደሚገኝ የገለጹት ምንጮቹ ጠቅላይ ሚኒስትር ዐቢይ በወረሃ ረመዳን በአፋር ክልል ተገኝተው ከክልሉ ሹማምንት ጋር የኢፍጣር ስነስርዓት ያካሂዱበት ሆቴል መሆኑንም አስታውሷል። ይህ የአፋር ክልል ባለስልጣናትና ቤተሰቦቻቸው ፈጸሙት የተባለው ዘርፊያና ብልሹ አሰራርን የያዘው ሰነድ ለጠቅላይ ሚኒስትሩ የተላከ መሆኑን የገለጹት ምንጮች ማድረግ የምንችለው ይህንን ብቻ ነው ይላሉ። ጠቅላይ ሚኒስትሩ የክልል ምስለኔዎቻቸው ስልጣናቸውን ለመነቅነቅ ወደ አዲስ አበባ እስካላማተሩ ድረስ እዛው እየዘረፉ ቢኖሩ የሚከፋቸው አይሆንም ሲሉ ግን ግምታቸውን አስቀምጧል። ከዚህ በፊትም የሲዳማ ክልልን ጨምሮ ለጠቅላይ ሚኒስትሩ የተለያዩ ሰነዶች የደረሳቸው ሲሆን ይዋጣላቸው የሚል ምላሾችን ሲሰጡ ቆይተዋል። ጀነራሉ መልቀቂያ ማስገባታቸው ተነገረም ይበንዴ እንዳለበት ጎረቤት ሶማሊያ የአየር ድብደባው እንደቀጠለ ነው። አልሻባብ ከቅርብ ጊዜ ወዲህ እያደረገ ያለው መስፋፋት ለሞቃዲሾ አስተዳደር አስቸጋሪ ሁኔታን ፈጥሯል። የኢትዮጵያና የአሜሪካ አየር ኃይሎች የተሳተፉበት የአየር ጥቃትና የድሮን ድብደባ የቡድኑን እንቅስቃሴ በመግታት ረገድ ዝቅተኛ ሚና ነው የያዘው። ይህንን ተከትሎ ፕሬዚደንት ሀሰን ሼህ መሐመድ ሬሲፕ ጣይፕ ኤርዶሃንን ድጋፍ ጠይቀዋቸዋል። የፕሬዝደንት ሀሰን ሼህ መሀመድ መንግስት ይህንን ጥያቄ ያቀረበው ሰባ በመካከለኛው ሸበሌና ታችኛው ሸበሌ ግዛቶች በርካታ ቦታዎችን መቆጣጠሩና ወደ ሞቃድሾ ሊገሰግስ ይችላል የሚል ስጋት ማየሉን ተከትሎም ነው። እናም ቱርክ ጥያቄውን ተቀብላ 500 ኮማንዶዎቿን ሞቃድሾ ድረስ መላኳ ታውቋል። እነዚህ ወታደሮች በአደን አደ ኤርፖርት ከደረሱ በኋላ ወደ ቱርክ ወታደራዊ ካምፕም ተወስደዋል። ቱርክ በሶማሊያ የባህር ዳርቻ የተፈጥሮ ጋዝ ለመቆፈርና የሶማሊያን የባህር ዳርቻም ለመጠበቅ መርከቦቿን ቀደም ሲል በህንድ ውቅያኖስ ዳርቻ ማሰማራቷ ይታወቃል። በዚችው በሶማሊያ በተለይ የአየር ኃይሏን በመጠቀም የሞቃዲሾ አስተዳደርን እየደገፈች ያለችው ሌላኛዋ ሀገር ደግሞ አሜሪካ ናት። ፔንታገን በሶማሊያ የባህር ግዛት ውስጥ በሁለት ጀልባዎች ላይ ሚያዝያ ስምንት የአየር ጥቃት መፈጸሙን ዛሬ ባወጣው መግለጫ ገልጿል። ፔንታገን በጀልባዎቹ ላይ የአየር ጥቃቱን ያደረሰው ጀልባዎቹ የተራቀቁ የጦር መሳሪያዎችን ወደ አልሻባብ በማጓጓዝ ላይ እንደሆኑ ስለደረሰበት እንደሆነም ጠቅሷል። ፔንታገን የጀልባዎቹ መነሻ ባይገልጽም የየመን ሁቲዎች ለአልሻባብ የተራቀቁ የጦር መሳሪያዎችን እንደሚልኩ ግን አሜሪካ ከአሁን ቀደም መግለጹ አይዘነጋም። ሶማሊያ በዚህ ሁኔታ ውስጥ በምትገኝበት ወቅት ነው እንግዲህ የሶማሊያ ሰራዊት ዋና አዛዥ የሆኑት ጀነራል ኦዶ አየሱፍራጌ መልቀቂያ ማቅረባቸው የተነገረው የአልሻባቢ ውጊያ በላይነቶች ደግሞ የጀነራሉ ለፕሬዝደንት ሀሰን ሼ መሐመድ መልቀቂያ ማስገባት ምክንያት ሳይሆን እንደማይቀር የሀገሪቱ የመገናኛ ብዙሀን ዘግቧል። ከሞቃዲሾ አስተዳደር በኩል ግን የተባለ ነገር የለም። የሶማሊያ ብሔራዊ ጦር ኃይሎች የመከላከያ ሰራዊቱ አዛዥ የሆኑት ሜጀር ጀነራል ኦዱዋ የሱፍ ራጌም ከጥቂት ወራት በፊት ፊልድ ማርሻል ብርሃኑ ጁላን ወደ ሞቃዲሾ ጠርተው የሶማሊያ ሉዓላዊነትና ግዛታዊ አንድነትን አከብራለሁ የሚል ፊርማ አስፈርመው ወደ አዲስ አበባ እንደመለሷቸው የሚዘረጋ አይሆንም። ከግብጽ ለባለቤታቸው ጉቦ ተቀብሏል የተባሉት የአሜሪካ ምክር ቤት አባል ሚስት ጥፋተኛ ተባሉም። ከግብጽ መንግስት ጋር በሚስጥር በመስራት ጉቦ በመቀበል ተከሰው እስር የተፈረደባቸው የቀድሞ የአሜሪካ ምክር ቤት አባል ቦብ ሜንዴዝ ሚስት በባለቤታቸው የረጅም ጊዜ የሙስና ተግባራት ውስጥ ተባባሪ በመሆን ጥፋተኛ ተብሏል። የቀድሞ የኒው ጀርሲ እንደ ራሴ ሚስት የሆኑት ናዲና ሜንዴዝ በኒውዮርክ ዳኛ ጥፋተኛ የተባሉት ባለቤታቸው ፖለቲካዊ ውለት አለመዋል ከፍተኛ መጠን ያለው ገንዘብ ጥፍጥፍ፣ ወርቅናም ውድ ተሽከርካሪ ከተቀበሉባቸውና ለአመታት ሲፈጽሟቸው በነበሩት የጉቦ ወንጀሎች ውስጥ ተሳትፎ ነበራቸው በሚል ነው። የ58 ዓመቷ ናዲን ሜንዴዝ ጥፋተኛ የተባሉት ባለቤታቸውን በመደገፍ ጉቦ መቀበልንና ፍትህ ለማደናቀፍ መሞከርን ጨምሮ በ15 ክሶችም ነው ግለሰቧ ክስ የተመሰረተባቸው ከባለቤታ ከመሆናቸው ጋር ከሁለት ዓመት በፊት ቢሆንም የፍርድ ሂደቱ እንዲዘገይ የተደረገው በነበራቸው የጡት ካንሰር ሕክምና ምክንያት ነው። ባለቤታቸው ሮበርት ሜንዴዝ ባለፈው ዓመት ሐምሌ ላይ የ11 ዓመት እስር የተፈረደባቸው ሲሆን ፍርድ ቤቱ የቅጣት ውሳኔውን ለማሳለፍ ለሰኔ ወር ቀጠሮ ይዟል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን ችለስ